በቅድሚያ እንኳን ደስ አለሽ። ወይ በጣም ነው የማመሰግነው። ትልቅ እድል ነው። እኛ እንግዲህ ቴሌቪዥን ላይ ስንሰራ ይሄ ሰው የሚያውቃቸው አይነት ነገሮች ላይ ስንሳተፍ፣ ያንን ተጠቅመው ውጤቱ ይሄ ነው ሊሆን የሚችለው። ያለንን መታየት፣ መከበር ከዛ ደግሞ እምነት ይጠቀሙና ከካምፓኒዎች ጋር የሚኖረን የስራ እድል ነው አይደል? ኦፍ ብዬ የሚጠቅመው ብዬ አስባለሁ እና በጣም ደስ ብሎኛል። ጋዜጠኝነቱ አለም ርቀሻል ይመስለኛል። አሁን በምን አይነት ስራ ላይ ነው ያለሽ በምን ዘርፍ አይ አረኩም፣ ረፍትን ያደረጉት ወልጄ ነበረ ትንሽ አረፍ ብዬ ነበር። አሁን እንግዲህ ቻናል ዋን የሚል ከ ቀን በኋላ የሙከራ ስርጭት የሚጀምር 10 15 ቀን በኋላ የሙከራ ስርጭት የሚጀምር ኦፍ የሚጀምር አዲስ የቴሌቪዥን ጣቢያ ከፍታለን። በዛ መጣለው እንግዲህ በዛ ስራ ላይ ጉድ ጉድ ይያልኩ ነበር። የገንዘብ መጠን ማወቅ እንችላል? አው የገንዘብ መጠን እንግዲህ ያው ለታሽኮረ ነው። ኢትዮጵያ ውስጥ ከፍተኛ ግብር ከፋይ ከሚባሉት ማል ተመድብ ያለው በዚህ ክፍያ ደሳልአልናገረም ኦፍኮርስ በሚሊዮን ነው። ከሚሊዮን ውጭማ አይሆንም። የአሁን የብራንድ አምባሳደር ውል ስምምነቶች እኮ በዛ ደረጃ የሚጠሩ ናቸው። ሶስት ነጥብ አምስት ሚሊዮን ብር ተከፍሎኛል። ለዚህ ቀጣይ በምን ስራዎች? ወደ ፋሽን፣ ወደ ሞዴል መግባት፣ አንድ የቴሌቪዥን ፕሮግራም አቅራቢ ልትሰራው የምችላ አይነት ነገሮች በሙሉ ልሰራ። እንግዲህ መጣው መጣው ብያለሁ። ሰው እንገናኛለን። በጣም እናመሰግናለን።